አድማጮች በድጋሚ የዕለቱን ሰብርና አቤት መረጃዎች ይዤ ቀርብ ያለው፣ በቅድሚያም አርዕስተ ዜና። ቀደም ሲል በነበረው ዘገባችን በባህር ዳር የቦምብ ጥቃት መፈጸሙን ገልጸን ነበር። አሁን በደረሰን ሰብር ዜና ጥቃቱ ቦምብን ጨምሮ ወደ ሞርታርና ዘሪሁን 13 መሳሪያዎች ማደጉን ሰምተናል። በባህር ዳር ያለውን ውጥረት በሰፊው ቃኘዋለን። ከባህር ዳር ወደ አዲስ አበባ እየሄደ በነበረ መኪና ላይ ላይ የሸኔ ኃይሎች ሸዋ ላይ ጓጽዮን ላይ በፈጸሙት ጥቃት አምስት ተሳፋሪዎች ሲገደሉ 23ቱ ቆስለዋል። ይህንን ተከትሎም አቶ ታዬ ደንድዓ መንግስት ዜጎቹን ከመጠበቅ ይልቅ ፓርክና ሪዞርት ይገነባል ሲሉ መንግስትን ተችተዋል። ይህንን መረጃ በዝርዝር እናስደምጣችኋለን። ወትሮኑ ካልታመሙ በስተቀር ከሚዲያ የማይጠፉት አብይ አህመድ ከሰሞኑ ከማህበራዊ ሚዲያቸውም ሆነ ከቴሌቪዥን ጣቢያም መጥፋታቸውን ተከትሎ ተከትሎ በኦህዶድ ቤት ከፍተኛ ድንጋጤ ተፈጥሯል። ጠቅላዩ ምን ገጥሟቸው ይሆን የሚለውን መረጃ በዝርዝር እንቃኛለን። በሞቃዲሾ በተፈጸመ ጥቃት የአየር በረራ ስለመቆሙ መንግስት የቤተ ክርስቲያንና የመስጊድ ድምፆች ከፍ ሲሉ ገብተን እናቋረጣለን ስለማለቱ እንዲሁም የአሜሪካው ፕሬዝዳንት ትራምፕ ስለገጠማቸው የተቃውሞ ሰልፍ የምንላችሁ ይኖረናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ማርስ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶር ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ሀሳብ አስተያየታችሁ እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብረንን ቆይ። በቅድሚያ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ስልጣን ከያዙ ገና መቶ ቀናት ሳይሞላቸው በአሜሪካና በሌሎች የዓለማችን ከተሞች በትልቁ ሰላማዊ ሰልፍ ተቃውሞ ገጠማቸው። ይህ ሃንድ ኦፍ የተቃውሞ ሰልፍ አዘጋጆች በአሜሪካ ሃምሳ ግዛቶችን ጨምሮም በ1200 ቦታዎች ሰልፎችን ለማድረግ እቅድ አውጥተው የነበረ ሲሆን በዚህ መሰረትም ዛሬ በተለያዩ ከተሞች ከፍተኛ ሰልፎች ተካሂደዋል። በጥር ወር ፕሬዝዳንቱ ስልጣኑን ከያዙ በኋላም ዛሬ በተደረገው ትልቁ ሀገራዊ የተቃውሞ ሰልፍ ዶናልድ ትራምፕን ለማውገዝ ዩናይትድ ስቴትስ በሚገኙ በርካታ ከተሞች በርካታ ተቃዋሚዎች ተሰብስበዋል። በሚኒሶታ ሴንት ፖል፣ በቦስተን ቺካጎ፣ ሎስ አንጀለስ፣ ኒውዮርክና ዋሽንግተን ዲሲን ጨምሮም በሌሎች ከተሞች በሺዎች የሚቆጠሩ ሰዎች ጎዳና ላይ ወጥተው ትራምፕን አውግዘዋል። ከአሜሪካ ከተሞች ውጭም ለንደን፣ ፓሪስና በርሊን ሰልፍ ከተደረገባቸው ከተሞች መካከል ይጠቀሳሉ። ሰልፈኞቹ በትራምፕ ላይ ተቃውሞ ለማሰማት ወደ አደባባይ የወጡት ፕሬዚዳንቱ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዷቸው አጀንዳዎች ደስተኛ ባለመሆናቸው እንደሆነም ሮይተርስ ዘግበዋል። የተቃውሞ ሰልፈኞቹ ትራምፕ ያደረጓቸውን የፖሊሲ ለውጦች በመፈክሮቻቸው አንድ በአንድ በመጥቀስ ትራምፕሆይ ሆይ እጆን ያንሱ ሲሉም ተደምጠዋል። የሰልፈኞቹ ብዛት ግማሽ ሚሊዮን አካባቢም ይደርሳልም ተብሏል። ይህ በእንዲህ እንዳለም አልሸባብ በፈጸመው ጥቃት ሞቃዲሾ መናወጧ ተሰማ። ይህንን ተከትሎም የቱርክና የግብፅ አየር መንገዶች ወደ ሞቃዲሾ የሚያደርጉትን በረራም ሰርዘዋል። አልሸባብ ጥቃት ያደረሰው በአውሮፕላን ማረፊያውና በሃላነህ በሚገኘው የተባበሩት መንግስት የመኖሪያና የዲፕሎማቲክ ሚሲዮኖች አካባቢ ነው። የሀገሪቱ የዜና ምንጮች እንደገለጹት አልሸባብ በርካታ የሞርታር ጥቃት መፈጸሙንና የተወሰኑ የሞርታር አረሮችም የጣሊያን ኤምባሲ ላይ መውደቃቸው ተዘግበዋል። ይህ እንዲህ እንዳለ ከውጭ ዘገባዎች ወደ ሀገር ቤት ስንመለስ ለህክምና ዱባይ የነበሩት የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ዛሬ ጠዋት ወደ አዲስ አበባ መመለሳቸው ተረጋግጧል። አቶ ጌታቸው ረዳ ዱባይ በነበሩበት ወቅት ከአንድ ሚዲያ ጋር ባደረጉት ቆይታ አሁንም የጊዜያዊ አስተዳደር ፕሬዚዳንቱ እኔነኝ ዶክመንቶች ላይ የምፈርመውም እኔነኝ ሲሉ ተደምጠዋል። አቶ ጌታቸው የህወሓት ትጥቅ ትግል አባል አለመሆኔ ከክልል አመራርነት ለመገለልም ምክንያት ነው እያሉ ሲሆን፣ ወደ ትግራይ ለመመለስ ለደህንነቴ ያሰጋኛል ሲሉም በቃለ ምልልሱ ላይ ተናግረዋል። አሁን ጌታቸው ወደ አዲስ አበባ ተመልሰዋል። ጌታቸው ወደ ትግራይ እያቀኑ ይሆን? አብረን እንመለከተዋለን። በሌላ በኩል የኦሮሞ ነጻነት ሰራዊት ታጣቂዎች አውቶቢስ ላይ በከፈቱት ተኩስ አምስት ተሳፋሪዎች ሲገደሉ ሀያ ሶስት ሰዎች ደግሞ ክፉኛ መቁሰላቸውን ምንጮች አስታወቁ። ትላንት ጠዋት በኦሮሚያ ክልል አዲስ አበባ ጎጃም መስመር አንድ ታታ አውቶቢስ ሙሉ ተሳፋሪ ይዞ ከባህር ዳር ወደ አዲስ አበባ ሲጓዝ በነበረበት ሰዓት ጓጽዮና አቅራቢያ ሲደርስ ተሳፋሪዎቹን ለማገት የጥይቱ ርምታ ተከፍቶባቸው እንደነበር እንደነበር የሹፌሮች አንደበት ማስታወቁ ይታወሳል። አሁን ላይ ከተጎጂ ቤተሰቦች እንደተገኘው መረጃ በጥቃቱ የሞቱ ተሳፋሪዎች ቁጥር አምስት የደረሰ ሲሆን የቆሰሉ ደግሞም 23 መሆናቸው ተገልጿል። ከእገታው በኋላም ከፌዴራል ፖሊስና ከአካባቢው የጸጥታ ኃይሎች ጋር እየተኩሱ ልውውጥ እንደነበረም ተረጋግጧል። ጥቃቱ የተፈጸመው ወራ ጀርሶ ወረዳ ጭላሎ ቀበሌ ወሎ በሚባል አካባቢ ነው ተብሏል። ቀሪዎቹ ሰላሳ ሰባት ተሳፋሪዎች አጋቾቹም ወደ አውሬጎ ልጆ ቀበሌም ይዘዋቸው ሄደው የነበረ ሲሆን ከፌዴራል ፖሊስና ከአካባቢው ሚሊሻ ጋር በተደረገ የተኩስ ልውውጥ ተለቀው ጓጽዮን መግባታቸውን ምንጮች ገልጸዋል። ይህንን ተከትሎም በሰሜን ሸዋ የቀጠለው እገታና እንድምታ ዝምታው ለምን ሲሉም አቶ ታዬ ደንደዓ መንግስትን ሸንቆጥ ያደረገ ጽሁፍ አስፍረዋል። እንደሚከተለው አነበዋለሁ። ሰሜን ሸዋ ኦሮሚያ ክልል እጅግ አደገኛ የእገታ ወንጀል ለአመታት ቀጥሏል። የዞኑ ነዋሪዎች በየተራ ከከተማና ከገጠር ይታገታሉ። እገታው በተመሳሳይ በመንገደኞች ላይም ሲፈጸም ዛሬ ደርሷል። ለታጋቾች ማስለቀቂያ በሚሊዮኖች በመቶ ሺዎች ይጠየቃል። የቻለ ጥሪቱን ሸጦ ወይንም ደግሞ ዘመድ አዝማዶን አስቸግሮ በመክፈል ያስለቅቃል። ክፍያው ደግሞ ከካሽ ባሻገር በባንኮች ጭምር እንደሚፈጸም ይሰማኮ አረጋግጧል። መክፈል ያልቻለው እንደሚገድልም ታውቋል። በዚህ ምክንያት ብዙዎች ጥሪታቸውን በመነጠቅ ለከባድ ችጋር ተጋልጠዋል፣ በርካቶችም ሕይወታቸውን አጥተዋል። ትላንትም በሰሜን ሸዋ ወሮ ጃርሳ ወረዳም የተለመደው አሳዛኝ እገታ ወንጀል መፈጸሙን ሰምተናል። አንድ የመንገደኞች አውቶቢስ ላይ ተኩሱ ተከፍቶ በርካቶች ሲቆስሉ፣ በርካቶች ንጹሐን ዜጎች መገደላቸው ተዘግቧል። ታፍነው የተወሰዱ ስለመኖራቸውም ይነገራል። ዜጎች በዚህ ሁኔታ መንገድ ላይ መቅረታቸው እጅግ ያሳዝናል። የዜጎች ደህንነት የመጠበቅ ኃላፊነት ያለበት አካል ግን የፓርክና የሪዞርት ግንባታ ላይ አተኩራል ይሏሉም አቶ ታዬ ድንደአ። ታዬ ድንደአ ይቀጥሉና ከሁለት ቀናት በፊት አንድ የፖሊስ ኢንስፔክተር 200 ብር ጉቦ መቀበሉም ትልቅ ዜና ነበር። ኢቲቪና ፋናም ሌብነት ላይ ለተጀመረው ትግል አበረታች እርምጃ ብለውታል። ከሳምንት በፊት ሀሰተኛ መረጃ ለማጋለጥ ጥረዋል። ጉዳዩ የማይመለከታቸው ባለስልጣናት ጭምር በየተራወተው የብርቱካን ድራማ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለውናል። የበርካታ ዜጎች ህይወት የቀጠፈውና አካል ያጎደለው የትላንት ወንጀል ግን ዝም ተብሏል። የ200 ብር ጉባኤ ያንገበገባቸው ኢቲቪና ፋና በሚሊዮኖች እየዘረፈ ብዙ ዜጎችን ለመከራ ያጋለጠውን ተደጋጋሚ የእገታ ወንጀል ምንም ያልመሰላቸው ለምን ይሆን የኢትዮጵያ ህዝብ በሐሰተኛ መረጃ እንዳይጎዳ በዚህ ልክ የተባበሩት ሚዲያዎችና ባለሥልጣናት ንጹሐን ዜጎች በየጊዜው በመታገት ሲገደሉና አካላቸውን ሲያጡም ለምን አያማቸውም? በድራማው የታሰበለት የኢትዮጵያ ህዝብ የትላንቱን ተጎጂዎች አያጠቃልልም እንዴ? ሲሉም አቶ ታዬ ደንደዓ ይጠይቃሉ። አቶ ታዬ ደንደዓ ተጨማሪ ጥያቄዎችም አሉ ሲሉ ይቀጥላሉ። መጠኑ ቢለያይም በኦሮሚያ የነዋሪዎች እገታ በየቦታው ተለምዷል። በሰላም ወጥቶ መግባት በአብዛኛ ከፍተኛው ቅንጦት ሆኗል። ሰላም ሳይረጋገጥ ስለ ብልጽግና መስበክም ቀልድ ይሆናል። ይሁንና በዚህ ሁሉም ይመሳሰላል። በመንገደኞች እገታ ላይ ግን ግልጽ ልዩነት ይታያል። ከመንገደኞች ሁሉም የጎጃም መስመር በዋናነት ተደጋጋሚ ጥቃቶችን አስተናግዷል። እዚህ መስመር ላይ ብዙዎች ተዘርፈው ለመከራ ሲጋለጡ፣ በርካቶች ሕይወታቸውንና አካላቸውን አጥተዋል። ምስጢሩ ምንድን ነው? አጋቾቹ በትክክል ማን ይሆኑ? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበት አካልስ ለምን ዝም ይላል? ይህ አደገኛ ወንጀል በመንግስት ሚዲያ የማይዘግበውስ ለምንድን ነው? በእርግጥ የእገተው ዓላማ ገንዘብ ማግኘት ብቻ ነው ወይንስ የፖለቲካ ቁማር አለበት? ምናልባት የፖለቲካ ቁማር ኖሮበት ዓላማው ኦሮምንና አማራን ለማጣላት ከሆነም ውጤቱ ማንን ይጠቅማል? ኢቲቪና ፋና ልክ እንደ ብርቱካን ድራማ ተረባ ርበው ቢያጋልጡትስ። ለሟች ወገኖቻችን እጅግ አዝኛለሁ። የቆሰሉትም ፈጥነ ይድኑ ዘንድ እመኛለሁ። ዋናው ጉዳይ ግን የፖለቲካ ቀውሱንና እንቆቅልሹን መፍታት መሆኑን ልብ እንበል፣ ይላል አቶ ታዬ ድንድአ በጽሁፉ። አቶ ታዬ ድንድአ ይህንን ሁሉ ጥያቄ ቢያቀርቡም ይሁንና መንግስት ግን ምላሽ ያለው አይመስልም። ነገር ግን መንግስት የሚያሳስበው ሌላ ጉዳይ ነው። የኦህዴድ ብልጽግና ች ከሰሞኑን የአብይ አህመድ መጥፋት ድንጋጤ ፈጥሮባቸዋል እንኳንስ እናቴ ሙታ ወትሮንም አልቅስ አልቅስ ይለኛል እንዲሉም ከሰሞኑ በነበረው በዚህ የብርቅዬ የንግስና በዓላቸው ቀርቶም በሆነው ባልሆነው አዋጅም ጥሪም የሚያስተላልፉበት ማኅበራዊ ሚዲያ ገጻቸው ጸጥ ረጭ ማለቱንና በቴሌቪዥን መስኮት አለመታየታቸውን ተከትሎም ጠቅላይ ሚኒስትሩ በርካቶችን አስደንግጠዋል አብይ አህመድ ዝም ሲሉም በጤናቸው እንዳልሆነ የሚናገሩት የቅርብ ሰዎችም ግራ ገብቷቸዋል። ከዚህ ቀደም በጠፉበት ጊዜም አንድ ሁለት ጊዜ በኮቪድ ታመው አንድ ጊዜ ደግሞ በጭንቅላት ቀዶ ጥገና እንደነበር የቅርብ ሰዎች ይናገራሉ። በዚህ ሰሞነኛ መጥፋታቸው በርካታ የሆዴድ ካድሬዎች እንዴት ህዝቡን አደባባይ እንዲህ አሰግደ ነው እናመሰግናለን ሳይሉ ቀሩ እንደሚሉም ይገመታል። በዛሬ ዕለትም ያለወትሯቸው ምክትል ምስል ጠቅላይ ሚኒስትር አቶ ተመስገን ጥሩነ ብቻቸውን ስፖርት ሰራን፣ ኳስ ተጫወትን ሲሉ በፌስቡክ ገጻቸው ያስተላለፉት መልእክት ደግሞ ነገሩን በርካቶች እንዲጠራጠሩ ታድርጓቸዋል። ጠቅላይ ሚኒስተሩ የት ገቡም? ወደ አማራ ክልል የጦር ግንባሮች ሳልፍ፣ በቅድሚያም ባህር ዳር ላይ ሰበር ዜና ተሰምቷል። ዘመቻ አንድነት በጎጃም ግንባር እንደቀጠለ ነው። ባህር ዳር ከተማ በሞርታርና በቦምብ እየታመሰች ነው። የአማራ ፋኖ በጎጃም ክፍለ ጦር በሰጠው ልዩ ኦፕሬሽን ባህር ብርጌድ የቦምብና የሞርተር ጥቃት ተፈጽሟል። በቦምብ ጥቃቱ ቀበሌ 16 ስቴዲየም አካባቢም ጥበቃ ላይ የነበሩ የአገዛዙ ጭፍሮች ሙትና ቁስለኛ መሆናቸውን ከቦታው የደረሰን መረጃ ያሳያል። ዘሪሁን 13 በመጠቀም ቆላ ጽዮን ማርያም ቀበሌም አ11 ስር አመራር መሰብሰቢያ አካባቢም ሊሰበሰብ የነበረው የአገዛዙ ካሬም እንዲፈረጠጥ ተደርጓል ሲሉ ይፋኑ ኃይሎች በመግለጫቸው ገልጸዋል። ሚት በኩል ደግሞ የሞርታር ጥቃት በመፈጸም በአገዛዞም ሊሰራ የታሰበው ፖለቲካዊ ፕሮፓጋንዳ እንዲከሸፍ አድርገናል ሲሉ የፋኖ ኃይሎች ገልጸዋል። የቦምብ ጥቃቱ ከትላንት ምሽት ጀምሮ ነው የተፈጸመው። የአምስተኛ ክፍለ ጦር ወርቅ አባይ ብርጌድ 83 የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸውንም አረጋግጧል። በዘመቻ አንድነት የፋኖ ኃይሎች በባህር ዳር አሁንም ልዩ ተልዕኮ እየፈጸመ ነው። ሲሉም መግለጫ ሰጥተዋል። ቀጥሎ የሚፈጠረውንም እየተከታተልን ወደ እናንተ የምናቀርበው ይሆናል። በመጨረሻ ከዚህ ቀደም ጠቅላይ ሚኒስትሩ ከመስጊድና ከቤተ ክርስቲያን የሚወጡ ድምፆች ከተማዋን እየረበሹ ነው ሲሉ መደመጣች የሚታወስ ነው። አሁን ላይ ይህን ለማስቆም ትእዛዝ ወርዶም እየተሰራ ነው። ከሃይማኖት ተቋማት የሚለቀቁ ድምጾችን ለመቆጣጠር ከተቋማት ጋር ንግግር እየተደረገ ነው ሲል መንግስት አስታወቀ። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በተለያዩ ክፍለ ከተሞች በሚገኙ ሃይማኖት ተቋማት ከአቅም በላይ ድምፅ ስናስተውል ሄደን እናስቆማለን ሲሉም ተደምጠዋል ይህ አንዋና ዋና ስራ አስኪያጅ አቶ ዲዳ ድሪባም ከሃይማኖት ተቋማት ጋር በተገናኘ እስካሁን እስካሁን ድምፅን የእምነት ተቋማት ውስጥ ገብቶ የመለካት ስራ አለመከናወኑን አንስተው የድምፅ ብክለት በሚቀነሱበት መንገድ ላይ ከተቋማቱ ጋር በውይይት መቀጠላቸውንም አስረድተዋል። ስራ አስኪያጁ በተለያዩ የሃይማኖት ተቋማቱ ላይ የሚለቀቁ ድምፆች በተቀመጠው 45 ዲቢ ልክ የተመሰረተ እንዲሆን ከእምነት ተቋማቱ መሪዎች ጋር በመነጋገር ምዕመኖቻቸውንም እንዲያስረዱ እንደ የሚደረጉም አንስተዋል። በከተማዋ የድምፅ ብክለት ለመከላከል እየተሰሩ ያሉ ስራዎችን አበረታች ናቸው የሚሉት አቶ ዲዳም የአደባባይ ስብከትንም በደንብ መቀነስ እንደተቻለም ነግረዋል። ይሁን እንጂ ከመስኪድም ሆነ ከቤተ ክርስቲያን የሚወጣ ድምፅ ረበሸኝ ያለ አንድም ነዋሪ የለም። ነገር ግን ጦርነትን እንዲሁም ረሃብን ከማስቆም ይልቅ የሃይማኖት ተቋማትን ድምፅ ማስቆም የሚቀለው መንግስት የሃይማኖትን ተቋማት ድምፃቸውን ቀንሶ ሲሉ ተደምጠዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።